ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ የተወደዳችሁን የተከብራችሁ የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁም። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የምሽቱ መረጃዎች ዘንድ ቀርበናል። ብዙዎቻችሁ ለኢትዮስ ሚዲያ አዲስ እንደሆናችሁ እናውቃለን። ስለዚህ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር ማድረጋችሁን ቀጥሉ። በየቀኑ አዳዲስና ሐቀኛ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ተከታተሉን። ፕሬዚደንቱን ለማፈን ከባድ ግብግብ እንደተደረገ ታወቀም። የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ከመቀሌ ወደ አዲስ አበባ ጉዞ ማድረግን በተመለከተ መረጃዎች ቀስ በቀስ እየወጡ ነው። አቶ ጌታቸው ወደ አዲስ አበባ ጉዞ ከማድረጋቸው በፊት የነ ዶክተር ደብረጽዮን ቡድን እሳቸውን በቁጥጥር ስር ለመዋል አስቦና አቅዶ እንደነበር መረጃዎች መውጣት ጀምረዋል። በአቶ ጌታቸው ዙሪያ የነበረው ወታደራዊ ግብግብ አስገራሚም ነበር። ይህ የሆነው በመቀሌ አሉላ አባነጋ አየር ማረፊያ ነው። ለሕይወታቸው የሚያሰጋ አደገኛ ክስተት የነበረ መሆኑንም ራሳቸው አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ከሪዮት ሚዲያ ጋር ባደረጉት ቆይታም ወደ አዲስ አበባ ጉዞ ያደረጉት ከጠቅላይ ሚኒስትር አብይ አህመድ ተደውሎላቸው ስለነበር መሆኑን አመልክተው ታጅበው ወደ መቀሌ አሉላ አባነጋ ኤርፖርት ባቀኑበት ወቅት መንገድ ላይ ያልተጠበቀ ኬላ ያጋጠማቸው መሆኑንም ተናግረዋል። የክልሉ ፕሬዚደንት እንደመሆናቸው እሳቸው ያላወቁት አዲስ ኬላ መሆኑን ያሳወቁት አቶ ጌታቸው በጊዜውም እሳቸው ይህንን ኬላ አልፈው በፌዴራል ፖሊስ ብቻ ወደሚጠበቀው ኤርፖርት ውስጥ እንዳይገቡ ሲደረግ የነበረ እንቅስቃሴ የነበረ መሆኑን ዘግይተውም ቢሆን የተረዱት መሆኑን ተናግሯል። በተጨማሪም አቶ ጌታቸው ረዳ ከምክትላቸው ጀኔራል ታደሰ ወረደ ጋር መገናኘት ካቆሙ ረጅም ጊዜ እንደሆናቸው ገልጸዋል። ከሪዮት ሚዲያ ጋር ባደረጉት ቃለ ምልልስ ከምክትልም ጋር መገናኘት ካቆምን ረዥም ጊዜ ሆኖናል። እሳቸው ብዙ ጊዜ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ስልክ ማጥፋት ወይም መራቅ ነው ብለዋል። ጀኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ቢሮ ኃላፊ መሆናቸው ይታወቃል። በሌላ መረጃ የኢትዮጵያ መንግስት በኤርትራ ድንበር አካባቢ የሰራዊት እንቅስቃሴ እያደረገ ቢሆንም ከፕሮፓጋንዳ ባለፈ የሚጀመር ጦርነት አይኖርም ሲሉ አንድ ከፍተኛ የኢትዮጵያ መከላከያ አዛዥ ተናግረዋል። ስማቸው እንዳይገለጽ የጠየቁ እኚሁ የመከላከያ አዛዥ ጠቅላይ ሚኒስትሩን ጨምሮ ከፍተኛ ባለስልጣናት ስለ ወደብ የሚያደርጓቸው ንግግሮች መገናኛ ብዙኃንን ቢያጣብቡም በዲፕሎማሲያዊ መንገድ ከማማተር ውጪ በኃይል ወደብ እናመጣለን የሚለው ወሬ መሬት ያልጨበጠና ፈጽሞ ሊሆን የማይችል ነው ብለዋል። በተለይ ሕግ ለማስከበር በሚል በአማራ ክልል የተጀመረው ወታደራዊ ዘመቻ ሰራዊቱን ብዙ ዋጋ ባስከፈለበትና በክልሉ ያለው ጉዳይ በምን መልኩ ሊቋጭ ይችላል በሚል ሀሳብ ሌት ተቀን ግምገማ እያደረግን ባለንበት በአሁኑ ወቅት ሌላ ጦርነት የምንከፍትበት ሞራሉም ሆነ ምክንያቱ የለንም ብለዋል። የባህር በር ጉዳይ ወሬው መድመቁ የህዝብን ቀልብ በፕሮፓጋንዳ ለመያዝ ከመሞከር ባለፈ ምንም ትርጉም ያለው ነገር የለውም ያሉት ወታደራዊ አዛዥም እኛንም ጠቅላይ ሚኒስትሩንም በአሁኑ ሰዓት እያስጨነቀን ያለው ጉዳይ የባህር በር ሳይሆን ከአማራ ክልሉ ጦርነት እንዴት እንውጣ የሚለው ጉዳይ ነው ብለዋል። በሌላ መረጃ አቃቢ ሕግ በእነ ዮሐንስ ቡያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀመረ። አቃቢ ሕግ ተከሳሾቹ ባስተላለፉት ትእዛዝ ምክንያት የደረሱ ጉዳቶችን ያስረዱልኛል ያላቸውን ምስክሮች አቅርቧል። የፍትህ ሚኒስቴር በነ ክርስቲያን ታድለ መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ሪዮትን በኃይል ለማስፈጸም ተንቀሳቅሷል፣ በ1996 ዓ ም የወጣውን የወንጀል ሕግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ሕግ ጥሰዋል በሚል ከአንድ ዓመት በፊት ክስ መመስረቱ ይታወሳል። በዚህ ክስ መዝገብ ስርም የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንዲሁም የአማራ ብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ቡያለው እንዲሁም የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር፣ ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታው፣ አሰግድ መኮነን መከታው ማሞ ፈንታውን ሞሃባና ሌሎችም ተካተዋል። ከ52ቱ ተከሳሾች መካከል 16ቱ ተከሳሾች አዲስ አበባ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀሎች ችሎት የቀረቡ ሲሆን የአቃቢ ህግ ምስክሮች በተከሳሾች ላይ የምስክርነት ቃላቸውን እንደሰጡ የተከሳሾች ጠበቃ ሰለሞን ገዛኸኝ ለአላይን ሚዲያ ተናግረዋል። ጠበቃ ሰለሞን እንዳሉት በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት አቃቢ ህግ በነ አቶ ዮሐንስ ቦያለው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀረባቸውን ምስክሮች ፍርድ ቤቱ መስማት ጀምሯል። በሌላ ዜና በእስራኤል ጥቃቶች የተገደሉ ፍልስጤማውያን ቁጥር 413 ደረሰ። ግብጽ፣ ቱርክ፣ ቻይናና ሩሲያን ጨምሮ በርካታ ሀገራት በጋዛ የተፈጸመውን ጥቃት አውግዘዋል። እስራኤል በጋዛ በፈጸመችው በዚህ የአየር ድብደባ የተገደሉ ፍልስጤማውያን ቁጥር ከ400 መሻገሩን የታወቀው የፍልስጤም ጤና ሚኒስቴር በዋትሳፕ ገጹ ባጋራው መረጃም የሟቾች ቁጥር 413 መድረሱን ጠቁሟል። ከሁለት ወራቱ የተኩስ አቁም ስምምነት በኋላ የተፈጸመው መጠነ ሰፊ የአየር ጥቃት ከ560 በላይ ሰዎችን ማቁሰሉን እና በርካታ ሰዎችም አሁንም ድረስ በፍርስራሽ ውስጥ እንደሚገኙ ሚኒስቴሩ ገልጿል። ሐማስ በወጣው መግለጫ ኔታንያሁና ጽንፈኛ መንግስቱ የተኩስ አቁም ስምምነቱን ለመጣስ መወሰኑ በጋዛ የሚገኙ ታጋቾች ዕጣ ፈንታን ጥያቄ ውስጥ ከቷል ብለዋል። የቡድኑ የፖለቲካ ቢሮ አባል ኢዛት አል ሪሽቅም የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ማለታቸውን ሬውተርስ ዘግቧል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ግን ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የተጠናከረ ወታደራዊ እርምጃ እንዲወስድ መታዘዙና ያመላከተው። ሀገራት እስራኤል በጋዛ ስለፈጸመችው የአየር ጥቃት የተለያዩ መረጃዎችና መግለጫዎችን እያወጡ ነው። አሜሪካም ከእነዚህ ሀገራት መካከል አንዷ ናት። የዋይት ሀውስ ቃል አቀባይ ካሮሊን ሌቬት እስራኤል በጥቃቱ ዙሪያ ከትራምፕ አስተዳደር ጋር መምከሯን ተናግረዋል። ሐማስ ሐውቲ፣ ኢራንና ማንኛውም እስራኤልና አሜሪካን ለማሸበር የሚሞክር ኃይል ከፍተኛ ዋጋ እንደሚከፍል ፕሬዚደንት ትራምፕ ደጋግመው ግልጽ አድርገዋል። የገሃነም በሮች በሰፊው ይከፈትላቸዋል ሲሉም በጋዛ ለተፈጸመው ጥቃት ዋሽንግተን ድጋፍ መስጠቷን አመላክተዋል። ቻይና በበኩሏ በውጭ ጉዳይ ሚኒስትሯ በኩ ኩል ባወጣችው መግለጫ በጋዛ የተፈጸመው የቦምብ ጥቃት እጅግ አሳስቦኛል ብላለች። ተፋላሚ ኃይሎች ጋዛን ዳግሞ ወደ ጦርነት ሊከት የሚችልና ሰፊ የሰብአዊ ቀውስ ከሚፈጥር ድርጊት እንዲቆጠቡም ነው ያሳሰበችው። ሩሲያ ባወጣችው መግለጫ እስራኤል ከሁለት መቶ በላይ የአየር ጥቃቶችን በአንድ ቀን መፈጸሟ ጋዛን ዳግም ውጥረት ውስጥ የሚከት ነው ብላለች። ንጹሐን በብዛት መሞታቸውን የሚያመላክቱ ዘገባዎች እየወጡ ነው። ጉዳዩን በቅርበት እየተከታተልን ነው። ውጥረቱ ጋብ ብሎ እስራኤልና ሐማስ ወደ ሰላማዊ ንግግር እንዲመለሱ እንፈልጋለን ብላለች። ሩሲያ ባወጣቸው መግለጫም ግብፅ በበኩሏ ከኳታርና አሜሪካ ጋር በመሆን እስራኤልና ሐማስን ስታደራድር መቆየቷን ገልጻ የእስራኤል የአየር ጥቃት የተኩስ አቁም ስምምነቱን የጣሰ ነው በሚል ተቃውማለች። አለች የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጥቃቱ በመካከለኛው ምስራቅ ዳግም ውጥረት የሚቀሰቅስ ነው ብሏል። ቱርክም መግለጫ ያወጣች ሌላኛው ሀገር ናት። እስራኤል በጋዛ ለ15 ወራት ያካሄደችውን ጦርነት በተደጋጋሚ ስትቃወም የቆየችው ቱርክ አዲሱ ጥቃት በፍልስጤማውያን ላይ የተያዘው የዘር ፍጅት ፖሊሲ አካል ነው ብላለች። እስራኤል በቀጠናው አዲስ የግጭት ዑደት ውስጥ መግባቷ ተቀባይነት እንደሌለው ያነሳቸው ቱርክም የቴል አቪቭ የጥላቻ ፖሊሲ የመካከለኛው ምስራቅን መጻኢ ስጋት ውስጥ ከቷል ሲልም ወቅሷል። ኖርዌይ፣ ኔዘርላንድስና ስዊዘርላንድ ባወጡት መግለጫ ጥቃቱን አውግዘው እስራኤልና ሐማስ በፍጥነት ወደ ተኩስ አቁም ድርድር እንዲመለሱ ጠይቀዋል። ይህ ተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋዴ መረጃ ጥንቅራችን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ የተመኘን